ለጌታ ይሁን። ወደ ዕለቱ ጥናት ስንመጣ የሐዋርያት ሥራ ምዕራፍ ሶስትን አጠናቀን ምዕራፍ አራትን እንጀምራለን ማለት ነው። ዛሬ ምዕራፍ አራትን የምንጀምርበት ክፍለ ጊዜ ነው። ምዕራፍ አራት ለሁለት መክፈል እንችላለን። ከቁጥር አንድ ጀምሮ እስከ ሀያ ሁለት ያለው በመከራ ውስጥ የተሰጠ ምስክርነት ነው። ጴጥሮስና ዮሐንስ በእስራት ውስጥም ሆነው በሸንጎ ፊት የሰጡትን ምስክርነት ያቀርብልናል። ሁለተኛው ክፍል ከቁጥር 23 እስከ 37 ያለው ከወገኖች ጋር ያሳለፉትን ጊዜ ከራሳቸው ሰዎች ጋር ከአማኞች ጋር ጴጥሮስና ዮሐንስ እንዲሁም ሌሎቹ ለጌታ የተለዩ አማኞች ያሳለፉት ጊዜ በጸሎትና በእግዚአብሔር ቃል ከዚያም በመደበኛ ሁኔታ ያላቸውን አኗኗር የሚያስረዳን ይሆናል። ማለት ስለዚህ ከቁጥር አንድ እስከ 22 ጴጥሮስና ዮሐንስ በሸንጎ ፊት ቀርበው እናያቸዋለን። ከቁጥር 23 እስከ ፍጻሜው ደግሞ ቤተ ክርስቲያንን በራሷ ገጽታ እናያታለን። በጸሎት በእግዚአብሔር ቃልና በተግባራዊ አኗኗር እናገኛታለን። ይህንን ነው ቃሉ ይዞልን የሚቀርበው። በቅድሚያ ከቁጥር አንድ እስከ አራት ያለውን አነባለው። ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው ነገር ግን ቃሉን ከሰሙት ብዙዎች አመኑ የወንዶችም ቁጥር አምስት ሺህ ያህል ነበር ይለናል ክብር ለእግዚአብሔር ይሁን እንግዲህ ወደፊት የጌታ ቃል በኃይል ያድግና ያሸንፍ ነበር የሚሉ ንባቦችን እናገኛለን ምዕራፍ ስድስት ቁጥር ሰባት ላይ የእግዚአብሔርም ቃል እየሰፋ ሄደ የሚል እናገኛለን። እንዴት? የትኛውንም አጋጣሚ የትኛውንም እድል ነው የሚጠቀመው። በእኛ ዘመን የእግዚአብሔርን ቃል ለማስፋት ብዙ መንገዶች እንጠቀማለን። አስበንበት፣ የተለያዩ ህዝባዊ ኮንፈረንሶችን በመጥራት በማዘጋጀት ሊሆን ይችላል። በመንገድ ላይ በሚደረግ የጎዳና ላይ የወንጌል አገልግሎት ሊሆን ይችላል። ወይ ደግሞ በስነ ጽሁፍ፣ በሚዲያዎች በሚቀርቡ አገልግሎቶች የእግዚአብሔርን ቃል የማስፋት ስራዎችን እንሰራለን። ይህም መልካም ነው፣ ግን ይሄ ብቻ አይደለም። የእግዚአብሔርን ቃል ለመገደብ ተብሎ የሚደረግ የእግዚአብሔር ቃል እንዳይሰፋ ለማድረግ የሚደረገውን የትኛውንም ጥረት ራሱ ለማስፋት መጠቀም ይቻላል። በጣም አስገራሚው ነገር ይሄ አሁን የአይሁድ መሪዎች ጴጥሮስና ዮሐንስን እጃቸውን ጭነው በወህኒ አኖሯቸው ነው የሚለው። ይሄ የእግዚአብሔር ቃል እንዳይሰፋ ለማድረግ ነው። በኋላ ላይ ይናገሩታል። ወረድ ብለው ምዕራፍ አራት ቁጥር አስራ ሰባት ላይ ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ የሚል ቃል ይጠቀማል ጸሐፊው። በኢየሱስ ስም እንዳይናገሩ እየዛትን እንዘዛቸው ይላሉ። ዓላማው ምንድነው? እንዳይሰፋ እግዚአብሔር ግን ይህንኑ መንገድ እንዲሰፋ ይጠቀምበታል። የእግዚአብሔር ሐሳብና የሰው ሐሳብ የሰማይ እና የምድር ያህል የተራራቀ ነው። የእግዚአብሔር ቃል እንዲታሰር፣ እንዲገደብ ሰው የሚጠቀምበትን ያንኑ መንገድ የእግዚአብሔር ቃል እንደውም እንዲሮጥ ይጠቀምበታል። እንግዲህ ቤተ መቅደስ ለጸሎት ነበር የሄዱት እነሱ ራሱ የስብከት እቅድም አልነበራቸውም። ወንጌል ሊሰብኩ ኮንፈረንስ አዘጋጅተው አይደለም እየሄዱ ያሉት እየሄዱ ያሉት መደበኛውን የጸሎት ጊዜ ለመጠቀም ነው። በመጀመሪያው አገልግሎታቸው እራሱ ወደ መቅደስ የሄዱት መቅደስ ላይ ለሚሰበሰበው ለጸሎት ለሚሰበሰበው ሕዝብ ሊሰብኩ አቅደው አይደለም የሚወጡት። እነሱ ያለውን ነገር ነው የተጠቀሙት። ጸሎት ነው በቃ ለጸሎት ነው የሄዱት። ማን ያስበዋል አሁን በቤተ መቅደስ ውስጥ ወንጌል ይሰበካል ብሎ? የትኛውም ክርስቲያን ሊያስብ አይችልም። እነሱም እንደ ወንጌል አገልጋይ እንኳን ያንን እንደ መድረክ እንጠቀማለን ብለው በፍጹም በቅዳቸው ውስጥ አልያዙትም። ነገር ግን እግዚአብሔር ስራውን ሰራ፣ ከፊታቸው ቀደመ። መልካም በሚሏት ደጃፍ ላይ እግዚአብሔር መልካም አደረገ። በጣም ደስ የሚል ለድዊው መልካምን አደረገ። ከዛ በኋላ ያ እንዲሁ ዝም ብሎ የተወሰኑ ሰዎች እንዲድኑ እና ንስሐ እንዲገቡ ብቻ አይደለም ለመላዋ እስራኤል እንደ ሕዝብ፣ ለመላይቱ እስራኤል፣ ለመላው የእስራኤል ሕዝብ እግዚአብሔር ተጨማሪ እድል፣ የጸጋ እድል የሰጠበት አገልግሎት ተከናወነ። የሚገርም ነው። አንዳንዶች ንስሐ እንዲገቡ እንዲያመልጡ፣ እንዲድኑ ለማድረግ የተሰበከ አገልግሎት አይደለም። በድዊው መፈወስ ለመላው የእስራኤል ሕዝብ የቀረበ ተጨማሪ የመዳን እድል፣ የንስሐ እድል ተሰጠ። ለዛ ነው መጨረሻ ላይ እግዚአብሔር አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ። ይህ በጣም ትልቅ ኦፖርቹኒቲ ነው። መጀመሪያ እኮ ልኮላቸዋል። በአካል አግኝተውታል። አማኑኤል ሆኖ ሳይቀበሉት ገፍተው ሸኙት በቃ። ግን አሁን መንፈስ ቅዱስ ከወረደ በኋላ የገፉት ክርስቶስ በእግዚአብሔር ቀኝ ከተቀመጠ በኋላ ራሱ ያንን ባለማወቅ እንዳደረጉት ስላወቀ አሁን እንደ እስራኤል ሕዝብ እድል ተሰጣቸው። ግን ያንን የገፉትን ያን ያልተቀበሉትን ኢየሱስን እግዚአብሔር ወደ እነሱ የሚልክላቸው በንስሐ የተዘጋጀ ልብ ሲኖራቸው ነው። ስለዚህ ንስሐ ግቡ የሚል እድል ተሰጠ። ጥሩ። ግን ጥሪ ብቻ አይደለም የቀረበው ይሄን ጥሪ ይቀበሉት ዘንድ የሚያግዛቸው የቅዱሳት መጻሕፍት ማስረጃዎች ቀረቡላቸው። በጣም የሚገርም። ከነቢያት መጻሕፍት በመጥቀስ ሐዋርያው ጴጥሮስ በታላቅ ኃይል ሰበከላቸው። የክርስቶስ ኢየሱስ መነሳት ለእስራኤል በነቢያት የተሰጠውን ተስፋ ያንን የመጽናናት ዘመን፣ ነገር ሁሉ የሚታደስበትን ዘመን ሊያመጣ እንደሚችል አረጋገጠላቸው። ስለዚህ ሲጨርስ ምንድን ነው ያለው? ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው አላቸው። ስለዚህ ዛሬ ወደ ዓለም የመጣው ለዚህ ነበረ። ግን ወደ ክብር ቢመለስም አሁንም ቢሆን እድል አለ እያላቸው፣ በእሱ በምድር ላይ በነበረበት ዘመን ወደ ንስሐ አልመጣችሁም፣ ዛሬም ግን እድል አለ። ከክፋታችሁ የመመለስ፣ ንስሐ የመግባት፣ ከእሱ ጋር የመታረቅ እድል አለ። እንደዚህ ሲሆን ንስሐ ስትገቡ ይመጣና የመጽናናቱን ዘመን ያስገባላችኋል፣ ነገርን ሁሉ ያድስላችኋል። ይሄ ነው ጥሪው። አለዚያ ግን አለ፣ ማስጠንቀቂያም አለው። ያንን ነቢይ የማትሰማ ነፍስ ምን ትሆናለች? ትጠፋለች። ሙሴ የተናገረውን ጠቅሶ ማለት ነው። ስለዚህ ይሄ ትልቅ ትልቅ እድል ነው የቀረበላቸው። የንስሐ ጥሪ ሲጠሩ እንደገና ከእግዚአብሔር ጋር የሚታረቁበት በጣም እግዚአብሔር ወደ እነሱ የቀረበበትና ከሕያው እግዚአብሔር ጋር የሚታረቁበት እጅግ ወሳኝ የሆነ እድል ነው። ግን ለዚህ እድል እስራኤል በመሪዎቿ በኩል ምን አይነት መልስ ሰጠች ነው የሚለው እንደሰማ ነው ተቸገሩ፣ ነው የሚለው። ለህዝቡ ሲናገሩ የካህናት አለቆችና የመቅደስ አዛዦች ሰዱቃውያን ተቸገሩ። በምንድን ነው የተቸገሩት? ጴጥሮስና ዮሐንስ አንድ ህዝቡን ስላስተማሩ ቤተ መቅደስ ውስጥ መድረኩን የሰጧቸው እነሱ አይደሉም። የፈቃድ ወረቀት የላቸውም። መድረኩን የሰጣቸው እግዚአብሔር ነው። ያንን ድዊ ሲፈውሰው በራሱ መድረኩ ተፈጠረ። ህዝብ ተሰበሰበ። ስለዚህ ህዝቡን ማስተማር ቻሉ። በመቅደስ ውስጥ ከነሱ በተሻለ መንገድ የነቢያት መጽሐፍትን እየጠቀሱ እና እንዴት እኛ እያለን ህዝቡን እነሱ ያስተምራሉ ነው። የህግ ምሁራን እያሉ ሊቃውንቱ እያሉ እንዴት እዚህ ላይ የተጠቀሱት ባለስልጣናት የካህናት አለቆች የተባሉ አሉ። እንግዲህ በወቅቱ ዋና ዋናዎቹ ሀናና ቀያፋ ናቸው። ከዛ ውጭ ግን በተለያየ ዘርፍ ያሉ የተለያየ ኃላፊነት ያላቸው ካህናትን የሚመለከት ሊሆን ይችላል። ቀጥሎ ግን የመቅደስ አዛዥም ይባላል። በቤተ መቅደስ ውስጥ ከሥነ ሥርዓት ውጭ ነው ብሎ የሚያስቡት ነገር ካለ በሁሉም ዘርፍ ማለት ነው፣ በዶክትሪንም ቢሆን መቅደሱ የማይቀበለውን ትምህርት እዛ ውስጥ ማስተማር ጥፋት ነው ከተባለ ሌሎች ችግሮችም ከተከሰቱ አስተዳደራዊ እርምጃዎችን የሚወስድ ለዚህ ጉዳይ ስልጣን ያለው ሰው ምን ይባላል? የመቅደስ አዛዥ ይባላል። ሊቀ ካህኑ በመንፈሳዊ ዘርፍ ባለስልጣን ቢሆንም በሱ ስር ግን ሁለተኛ ሆኖ የሥነ ሥርዓት ጉዳዮችን የሚያስከብር ስልጣን ያለው ሰው የመቅደስ አዛዥ ይባላል። እና ሰዱቃውያን የሚል ደግሞ አለ። እነዚህ ግሩፕ ናቸው፣ የሃይማኖት ቡድን ናቸው። ስለዚህ የተለየ ዶክትሪን ያላቸው ናቸው፣ የተለየ መጽሐፍ ቅዱስ የሚቀበሉ ናቸው። ያው ሃይማኖት ከሆነ አንድ ነገር በዚህ ነው የሚገለጸው። የሚቀበሉት የመጽሐፍ ቅዱስ ቁጥር አምስቱን ብቻ ነው እስከ ዘዳግም ያሉትን። ዶክትሪናቸው ይታወቃል። ትንሣኤ ሙታን የለም የሚሉ ናቸው። መላእክት መናፍስት የሉም የሚሉ ናቸው። እነዚህ ሰዎች በዚህ ወቅት የመቅደሱ መሪዎች ናቸው። በቃ ዋና ዋናዎቹ ባለሥልጣናት ደንግጠዋል። እናም በቃ ምንድነው ግን ያስቸገራቸው ነው። አሁን ተቸገሩ ነው የሚለው ለምንድነው የተቸገሩት? ህዝቡን ስላስተማሩ፣ አንድ ግን ዋናው ነገር በኢየሱስ ክርስቶስ በኢየሱስ የሙታንን ትንሣኤ ስለ ሰበኩ ይላል። በገዛ መቅደሳቸው እነሱ በሚመሩት መቅደስ ውስጥ ትንሣኤ ሙታን ተሰበከ። ግን ትንሣኤ ሙታን ብለው ርዕስ ይዘው ሙታን ይነሳሉ እያሉ አይደለም የሰበኩት፣ የሰበኩት በኢየሱስ የሙታንን ትንሣኤ ነው የሰበኩት። ስለዚህ የሙታን ትንሣኤ የተሰበከው በኢየሱስ ነው በኢየሱስ ከሙታን መነሳት ማለት ነው። ምዕራፍ ሶስት ላይ ከፍ ብለን ስንመለከት ሐዋርያው ጴጥሮስ ይሄንኑ በሚሰብክበት ጊዜ የአባቶቻችን አምላክ ምን አደረገው ነው የሚለው አስነሳው እያለ ይናገራል። የሕይወትን ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገር እኛ ምስክሮች ነን እያለ ይናገራል እና የክርስቶስን ትንሣኤ ነው፣ የህይወት ራስ መሆኑን ነው እየመሰከሩ ያሉት። አሙታን አይነሱም ብለው የሚያምኑ ሰዎች ክርስቶስ ተነስቷል ተብሎ ሲሰበክባቸው ከዚህ በፊት መነሳቱ ሲረጋገጥ ደቀ መዛሙርቱ ሰርቀውት ነው ብለው በገንዘብ ኃይል ለማዳፈን ከፍተኛ ጥረት ያደረጉ ሰዎች በገዛ መቅደሳቸው ውስጥ እግዚአብሔር ከሙታን አስነሳው፣ ለዚህ ነገር እኛ ምስክሮች ነን የሚሉ ሰዎች ሲከሰቱ በጣም በጣም ደነገጡ። ግራ ገባቸው። እነሱን ማስፈቀድ ሳያስፈልግ ነው ይህ የተሰበከው። አሁን ያስቸገራቸው ነገር ምንድን ነው? አንደኛ ህዝብ ተቀብሏቸዋል። እነሱ ህዝብ ይፈራሉ። ሁለተኛ ለተሰበከው የትንሣኤ ወንጌል ማስረጃ አለ። የሚታወቅ ማንም ሰው አልፎት የሚሄድ የአርባ ዓመት በሽተኛ ተፈውሶ እዛ ቆሙ ማስረጃ ሆኖባቸዋል። በዛ ሰዓት ላይ ህዝቡ ሌላ ነገር አይደለም ያወራው በ ከነ ማስረጃው የቀረበለትን እውነት እየተወያየ ነው ደስ ብሎታል። እግዚአብሔርን እያከበረ ነው ህዝቡ። እና ምን እናድርግ በቃ ግራ ገባቸው፣ ተቸገሩ። አይሁዱ ሁሌ እንደተቸገሩ ነው። እውነት ፍጥጥ ብላ ስትመጣ፣ በግልጽ ስትመጣ፣ ሁሌ እንደተቸገሩ ነው። መጥምቁ ዮሐንስ ሳይበላና ሳይጠጣ መጣ፣ ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ። ላለመቀበል እኮ ነው። ምን አሉ? የኃጢአተኞች እና የቀራጮች ወዳጅ አሉት። በቃ እውነትን ፊት ለፊት ስትመጣባቸው ሁሌ እንደሸሹ ነው። በጣም በሚገርም ሁኔታ አይረቱም፣ መሸነፍ አይፈልጉም። ታዲያ ምንድን ነው የሚቀናቸው? ማመንታት፣ መቸገር፣ በቃ ሌላ መንገድ መፈለግ ዛሬም እንዲሁ የተረጋገጠ የክርስቶስ ኢየሱስ ወንጌል ግልጽ የሆነ እውነት ከእግዚአብሔር ቃል አውጥታችሁ እያሳያችኋቸው ሊካድ የማይችል በዓይናቸው ፊት እውነት የሆነ ነገር ሰዎች ስታቀርቡላቸው ይቸገራሉ። ቆይ እስኪ አንተ ስላልከው እውነት አይደለም ነው በቃ መጽሐፉ ይላል እሱማ ይላል የሚሉ ሰዎች ገጥመዋቸው አይቀሩም። አያቁም። መጽሐፉን ስታሳዩቸው፣ እሱማ ይላል ግን አንተ እንዳልከው አይደለም ይላሉ። ለምን? ግልጽ ነው። በአይናቸው ፊት እንዳይቃወሙት ተጽፏል፣ እንዳይቀበሉት አይፈልጉም። ስለዚህ ይቸገራሉ። እንደ እነዚህ አለቆች ተቸግረው በቃ መንገድ ይፈልጋሉ። ቢችሉ መልስ መስጠት ቢችሉ ይሞክሩ ነበረ። ሌሎች መንገዶችን ይጠቀሙ ነበረ። ሐዋርያትን መርታት ቢችሉ ወይም ደግሞ ሕዝቡን መመለስ የሚችሉበት እድል ቢኖር ሌላ አማራጭ ይሞክሩ ነበር። በግራ በቀኝ በፊት በኋላ ቢያስቡት ሁሉም ችግር ነው። ስለዚህ አንድ የቀረቻቸው አቅም ምንድን ናት እ ጉልበት በቃ ይሄ ብቻ ይቀራቸዋል። ስለዚህ ባለስልጣን ናቸው። ያላቸው አማራጭ ጴጥሮስና ዮሐንስን በመጽሐፍት መነጋገር አይችሉም፣ ወይም በሆነው ነገር ላይ አሳማኝ ነገር ማቅረብ አይችሉም። እንዳይክዱት እውነት ሆነባቸው። ስለዚህ ተቸግረዋል። በቃ ያላቸው አማራጭ፣ አቅማቸው፣ የቀራቸው አቅም የስጋ ጉልበት ነው። እጃቸውን ጭነው መሽቶ ስለነበር ጊዜው በወህኒ አኖሯቸው። የማሰር ስልጣን ስላላቸው እዛው ወህኒ ቤት አስገቧቸው ማለት ነው። አሁን እዚህ ላይ የነ ጴጥሮስ ምላሽ ምን ሆነ? በጣም የሚገርም ነገር ነው። በቃ በወህኒ አኖሯቸው ነው የሚለን። እራሳቸውን ሰጥተዋቸዋል ማለት ነው። እንዴ፣ ይሄው እኮ እዚህ ጋር ተጨባጭ ማስረጃ አለ። የተፈወሰውን ሰው እዩት። ይሄ ሁሉ ህዝብ እኮ ሰምቶናል፣ ተቀብሎናል ምን አጠፋን? መብታችን ነው። እንደ ሕግ የለም እንዴ? መንግሥት የለም እንዴ? ካልሆነ እኛ ወደ ጲላጦስ እንሄዳለን። እናንተ መብታችንን ማታ ከብሩ ከሆነ የሚል እራሳቸውን ለመከላከል የተናገሩትም ሆነ ያደረጉት ጥረት የለም። በቃ ሲይዟቸው ተያዙ፣ ወህኒ ሲያስገቧቸው ገቡላቸው ለምን ጌታ ኢየሱስ ክርስቶስ ነግሯቸዋል ወይ በገዥዎች ፊት ትቆማላችሁ ተብለዋል ተጀመረ ማለት ነው አያችሁ እስራኤል ለቀረበላት የንስሐ ጥሪ ወደ መጽናናት ዘመን ወደ መታደስ ዘመን እንድትገባ ለቀረበላቸው ለእንዲህ አይነት ጥሪ የሰጡት ምላሽ ፍጹም ተቃራኒ መሆኑ በዚህ ነው የሚታወቀው የዚህን የምስራች መልክተኞች በይፋ ወደ ወህኒ በመጨመር ልባቸው አሁንም እዚያው እንደደነደነ የተሰጣቸውን ዕድል እንዳልተጠቀሙ እንደ መሃላቸው እስከ ወዲያኛው ጌታ ኢየሱስ ክርስቶስን እንደገፉት የሚያሳይ ነው ማለት ነው። ይሁን እንጂ ሁለት ሰዎችን እስር ቤት ቢጨምሩም እግዚአብሔር ግን አምስት ሺህ ሰዎችን ፈታ። በቃሉ መጽሐፍ ቅዱስ ምንድን ነው የሚለው? በጢሞቴዎስ መልእክት ላይ ሁለተኛው ጢሞቴዎስ ምዕራፍ ሁለት ከቁጥር ስምንት ጀምሮ ብናነብ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። ይህን በመስበክ አለ፣ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለኋል። የእግዚአብሔር ቃል ግን አይታሰርም። የሚገርም እኮ ነው። እዚህ ጋር መታሰር ብቻ አይደለም፣ ጳውሎስ በዚህ ሰዓት ላይ እንደውም ሰይፍ ሁሉ እየጠበቀው ነው። እና በቃ የኢየሱስ ክርስቶስን በስጋ መገለጥ ከሙታን መነሳት በመስበኩ እስከምታሰር ድረስ እሰብካለዋል። በቃ ግን የእግዚአብሔርን ቃል ማሰር አይቻልም ነው። እነዚህ ሁለት ሰዎች ወደ እስር ቤት ወደ ወህኒ ቢገቡ አምስት ሺህ ሰው ግን ከነበረበት የሕግ ስርዓት ከነበረበት የሃይማኖት ስርዓት ከነበረበት የሽማግሌዎች ወግ ስርዓት ተፈቶ ወደ ቤቱ እየተደነቀ እግዚአብሔር ባደረገው ነገር እያመሰገነ ተፈቶ ነው የሄደው። እግዚአብሔር ይመስገን። በአገልግሎታችን ምናልባት የሥጋ በሆነው ነገር ላይ ብዙ ገደብ ሊጣልብን ይችላል። ወንጌል በሚሮጥበት ጊዜ በጥቂት ክልል እንኳን እንደ በምናውቃቸው የቅርብ ቤተሰብ አባላት ጓደኞች፣ ዘንድ እንኳን የተወሰነ ወንጌል ከሮጠ ከእኛ ወጥቶ ብዙዎች ነፃ እየወጡ ከመጡ ይሄንን ያደረገው ማን ነው ይባላል። ከዛ በኋላ ማግለል የሆነ ምናልባት የሆነ እስር ቤት ውስጥ ላንገባ እንችላለን። ግን ራሱ ማግለል መገለል እንዲሁም ለእኛ ሲሆን መብት ሁሉ የሚጣስበት ሁኔታ ሲፈጠር መታሰር ነው። በቃ ምንም ነገር ከሰው እንዳንገናኝ ለማድረግ የሚደረጉ ጥረቶች ሁሉ በማህበራዊ ሁኔታ ውስጥ ቢፈጠሩ፣ እንደ ማግለል እንደ መታሰር ሊወሰድ ይችላል። ነገር ግን የእግዚአብሔር ቃል እራሱ ይሮጥ። እንደውም እየሮጠ ነው የሚሄደው። ክብር ለእግዚአብሔር ይሁን። ስለዚህ ምን ቀጥል ማለት ነው። አሁን ምን አደረጉ? መታሰራቸውን እንዴት ሊሆን ነው? ከዚህ በኋላ እኛ እንደውም አሁን ልንመሰክር በጣም ልባችን ተነሳስቶ እያለ አሰሩን ወህኒ ቤት። እንዴት ሊቀጥል ነው አገልግሎቱ? ብለው አልተጨነቁም። አሰሯቸው ነጋ ጠዋት ላይ በኋላ ምን ተደረገ? ከቁጥር ስድስት ጀምሮ ሸንጎው ተሰብስቦ ጠየቃቸው። የሸንጎው ሐሳብ ምርመራ ነው፣ ችሎት ነው። እነዚህ ምንድናቸው ናቸው? እስቲ እንዴት ነው ሊፈጠር የቻለው ነገር እንወቅ፣ ነው የምርመራ ስራ ለመስራት ነው የሚሰበሰበው። ለጴጥሮስና ለዮሐንስ ግን የወንጌል መድረክ ነው እሱ ራሱ። ስለዚህ እንዴት እንደሚጠቀሙበት እናንብ። በነገው አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰብስበው እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ይህንን አደረጋችሁ ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፦ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድዊው ስለ ተደረገው መልካም ሥራ ይህን በምን እንደ ዳነ ብንመረምር፣ እናንተ በሰቀላችሁት እግዚአብሔር ግን እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደ ቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳንም በሌላ በማንም የለም፤ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። በጣም የሚገርም የትኛውንም መድረክ ለወንጌል እውነት መጠቀም ይቻላል። አሁን ታስረዋል፣ እስረኞች ናቸው። በዚህ ሰዓት ምንም እንዲናገሩ የማይፈቀድበት ሁኔታ ውስጥ ነው ያሉት እና ቃሉ እንደውም ተዘጋበት ከሰዎቹ ጋር ተብሎ ሊገመት ይችላል። ከዛ ሁሉ ሕዝብ ጋር እንዳይገናኙ ሊደረጉ ነው ተብሎ ነው የሚታሰበው። ግን የእግዚአብሔር ሰው የወንጌል ሰው በተገኘበት ስፍራ ሁሉ የክርስቶስ ምስክር መሆን ይችላል።